እሱ ከሀብታም ቤተሰብ ነበረ የተወለደው። ነገር ግን በምቾት መኖር ብቻ ሰላምን አልሰጠውም። የሆነ አዲስ ነገር ፈለገ ከነበረው የተሻለ ህይወት። እናም ሶስት ጊዜ ወደ አሜሪካ ተጓዘ። በሶስተኛው ጉዞ ትንሽ ህይወትን በአሜሪካ አያት ጋንግስተሮች የሚገኙበት ቦታ ነበረ ምሰራው ማለት ነው። በጣም ያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩ ስጻ ነው ቢካዝ አንዴ ተናግረው ካልሰማሽ ይናደራሉ። ያ ሁሉ ለፍልፍ ያልሰማኝ ምናምን ላሉ እንደዚህ ብዬ ነበር የምሰማው። ጆሮዬ እንደዚህ ቻል ነው፣ ከዛ የመስማት አቅም የደበረ ምናምን። ለ6 ቀናት ነበር የምሰራው፣ 12 ሰዓት ሽፍት። ረጅም ሰዓት ነው ምሰራው ለዛ አድሜ። አዎ፣ ነገር ግን አሁንም የውስጡን ጩኸት ማስቆም አልቻለም። ቀስ በቀስም ካናዳን ማለም ጀመረ። በዙሪያው ያሉ ሰዎች እዚህ አሜሪካ ይሻለሃል ብለው መከሩት። ነገር ግን ለመጀመሪያ ጊዜ የሰዎችን ድምጽ ሳይሆን ልቡን መከተል የጀመረበት ሰዓት ነበረ። እና የራሱን መንገድ አገኘ። ሀሳቡም ተሳክቶ ወደ ካናዳ ገባ። ነገር ግን እንዳሰበው ቀላል አልነበረም። ሁሉም ነገር ከባድ ነበረ። በጣም ብዙ ያልጠበቃቸው ነገሮች አጋጠሙት። ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነገሮኝ አይደለም እንዳለ፣ አሜሪካ የነበሩ ሰዎች አሜሪካ መኮንች የምትበልጠው ረቶ ስተታት ስራ ረ እንዳጠፋ ምናምን ተብያለሁ። ከዛ ግን ዩቱብ ገብቼ መንገድ እንዳላወቅኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው በባስ ምናምን በምንም አላቀው ምናምን አይ ቲንክ ከእግዚአብሔር ጋር የተገናኘት የዛን ጊዜ ነው። ሰዎች ሲመክሩኝ፣ ውጭ እዝ አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ፣ ወደዛ ምን ታደርጋለ? ህይወትህ እንዳታበላሽ፣ በረንዳ ላይ ትወድቃለ፣ እንደዚህ ያጋጥመል ሲሉኝ፣ መስማት ትችል ነበረ። ግን አልሰማሁም። ለምን? የሆነ ውስጤ ላይ የሆነ ሹክ አለኝ። መንገዱ አሳየኝ፣ ካናዳ ሂድ የሚል ልቤ ውስጥ ምንድን ነው እሱ አላቅም ልካስ እግዚአብሔር ነው አሁን ነው ማቀው የዛኔ ዝም ቢኔ እግዚአብሔር ይመስገን አጅሎኝ ነው አላቀም ግን ራሴን ሰማውኝ ተመስገን ቶሮንቶ የገባሁበት ጊዜ እንግዲህ ሎንግ ዊከንድ ይባላል አርብ ቅዳሜ እሁድ እረፍት ናቸው እስከ ሰኞ ማለት ነው እኔ የገባሁት ደግሞ ሐሙስ ማታ ማታ ነው የገባሁት ወደ ቶሮንቶ which ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት አንድ ሰዓት ነው ሰላሳ ደቂቃ የቀረቻት ጊዜ ላይ ነው የገባሁት ሰላሳ ደቂቃ ቀረኝ ወደ ቶሮንቶ ገብቻለሁ። ስልክ የለኝም እኮ ወይ ነ አው እንግሊዝኛ ያህል አልነበረም ወጥ ለመናገር ሶ አሁን፣ በ30 ደቂቃ ውስጥ ሸልተር ካላገኘው በረንዳ ማደሬ ነው ላራት ቀን። ሰዎች አሁን ኦፊስ ምናምን የሚወጡበት ነው ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው፣ እንደዛ ነው የተባልኩት። እንግዲህ እኔ በቃ ጨነቀኝ። ሰው ነበር እዛ፣ አይ ቲንክ ሰው ነው ያስደወለ መሰለኝ። ጋዜጣ ምናምን ነበር ስልክ የተሰጠኝ፣ በጽሁፍ ጽፎ ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ። አንተ ላይ ከዛ ተመስገን፣ ታክሲ ላኩልኝ። ከዛ ወደዛ ሸልተር ገባሁ። ወደዛ ሸልተር ስገባ በጣም ደንግጬ ነው የወጣሁት። በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሃሺሽ ምናምን በቃ ሰውነታቸው የተበላሸ ነው። በቃ ደሞ ይሰርቃሉ፣ ይሸታል። ሁሉም ነገር ነው። አላድርም እዚህ አልኩ፣ አላድርም መቅበጥ ጀመርኩኝ እንጂ። ከዛ እግዚአብሔር ይመስገን ምን አሉኝ፣ ኦኬ በቃ ይሄ ልጅ ሆነ ሌላ ቦታ እናስገባው ተባለና፣ ወደ ሌላ ቦታ ላኩኝ። ሸልተር የሱም ሆምለስ ሸልተር ነው። በረንዳ ላሉ ሰዎች ረጋ ያሉት ወጣቶች ናቸው። እዛ ገባሁኝ። እዛ ስገባ ደግሞ እዛ የነበሩ ሰዎች አልፈታህም አሉኝ። ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም። በጣም በቃ ደነገጥኩኝ። ከዛ ሸልተር ሌላ የሪፊጅ ያገኘው ከአፍሪካ የመጡ ሰዎች ና ሊቆዩበት ማለት ነው። በቃ ምን አሉኝ መሰለሽ አንድ ሰዓት ብቻ ነው ያለች ወረፋ። ለሶስት ወር ነው የሚያዘው። እኔ ግን ወጣት ስለሆንኩ አስቀደሙኝና አንድ ሰዓት አለች አለኝ። ብር የለኝም። ለኡበር የሚባል እንደራይድ ነው። ብር የለኝም ለጠበቃ ያገኘሁት ዛኔ ደዊ እባካ ብድሬ ብዬ ከፍሎልኝ ትሮርጭ ነው የገባሁት ወደዛ ሸልተር። ከዛ ህይወት በስነ ስርዓት ጀመረች። በጣም በብዙ ነገር አልፍ። ያለው እውነት ለመናገር ብዙ ንቀቶች ነበሩ። በጣም የበታችነት ይሰማኝ ነበር፣ ከነጮች አንጻር ማለት ነው። እኔ እኮ ከኢትዮጵያ እኮ ነው የመጣሁት። ላይክ አንድ ነጭ ካየሁኝ እሱ ከኔ በላይ ነው ኦፍ ኮርስ። ማን እንደሰጠኝ እምነት አላውቅም፣ ግን አምኜ እየኖርኩት ነበረ። እዛ ተከፋይነት ከነሱ በታች ነው ሁሉም ነገሬ ሰው ህይወት በደንብ ባርጋ ነው በቃ መሬት ያሳየችኝ። የሚደብረው ቤት የሚደብረው ኑሮ እርካሽ የሆነው ነገር ሁሉ የኔ ነው፣ ከእሱ ነው የሚገባኝ ብዬ አምኜ ኖሬያለሁ ከናዳ ላይ ከዛም ቀስ በቀስ ወደ ድብርት፣ ብቸኝነትና ፖርኖግራፊን ምግብንና ከዓለም መደበቅን ልማድ አድርጎ እንደሱ ሲያዛቸው ሌሊት ይሰራል፣ በቀን ደግሞ ተደብቆ ይተኛል። እና በጣም በጨለመበት ጊዜ ህይወቱንም ለማጥፋት ሞከረ። ግን ያ የእሱ ታሪክ መጨረሻ አልነበረም። በዚያ ጨለማ ውስጥ ራሱን እንደገና ለመገንባት የሚያስችል ጥንካሬን አገኘ። ግን አሁን ማስተዋል ጀመርኩኝ። ለምን ለምዶ ከሰዎች በታች ነው የሚያስበው? ለምን ነው በቃ ሲንቀሳቀስ ዝቅ ምለው? ለምን ነው ሰዎችን አይናቸው ማየት አልችለውም? ለምን ለምን ለምን ለምን የሁሉ ጥያቄ ሲመጣ በቃ እያሳለፍኩት፣ ዲፕሬሽን ልነግርሽ አልችልም። በጣም በትልቅ ስቃይ ነው ያለፍኩት። ሁለት ጊዜ ፒዛ እበላ ነበረ። ችግሩ ደግሞ ይሄ ፒዛ ዝም ብሎ አዲስ ፍሬሽ የተሰራ አይደለም። የሰቨን ኢሌቨን የሚባል አለ፣ ፍሪጅ ውስጥ ተቀምጦ የሚያደር የሚውል። ወፈርኩ፣ የመጣሁ እዛኔ ልቤ ያመኝ ነበረ። መሮጥ አልችልም ነበረ። በርሲን ኮኮ ምናምን ደንግጬ፣ ቲክ ቲክ መተንፈስ ያቅት ነበረ። አዎ በቃ ታምሜ ነበረ እኮ። የሌለ ማለት ነው የፖርን አዲክሽን ነበረ which is መጥቼ ተናገርኩኝና በሀገር ሙሉ ያንቋሸሸ ነገር ነበር። አዲክሽን ነበር እሱም የምግብ ሱስ ነበረ። ከዛ ደግሞ ፍርሃት፣ የሰው ፍርሃት ነበር። ሰው እንዲያኝ አልፈልግም። በብርሃን እንደዚህ ከታየው ምን ልበልሽ፣ በቃ ይሁን የምጠቃ በቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ማታ ስራ ነበር ምሰራው። በቃ ይጠቀሙብኛል፣ በቃ ይተሩብኛል ምናምን፣ በቃ የነሱ አሻንጉሊት እሆናለሁ በአካልም በአእምሮም በመንፈስም። እና ተነሳ ሀፍረትን በእድገት ሱስን በዲሲፕሊን እና ፍርሃትን በዓላማ ለመለወጥ ቆርጦ ተነሳ። ዛሬ ደግሞ በሺዎች ለሚቆጠሩ ጀማሪዎች ድምፅ ሆኖ ቆሟል። ያለፈውን ጊዜውን በግልጽ እየተናገረ ሕመሙን ወደ ኃይል እየለወጠ ተከታዮቹም በየቀኑ እያደጉ ይገኛሉ። ሁሉ ነገር ተበላሽቷል፣ ግን የዋ ልሁ እስኪ የዛን ያቺ የይውህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ ድንገት ነው ምልሽ ያ ሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሽ፣ አላለ ሃይ ተሰቃይተሃል፣ ተጨናንቀሃል፣ ራስን ጠላለህ፣ ወደ ውጭ ወጥተህ መዝናናት አልቻልክም። አሁን ዊድ አለልህ ከፈለክ ይሄው፣ ፖርን አለልህ ይሄው፣ ያ አለልህ፣ እንካ አልኮል አለልህ፣ ጠጣ ያቀርብልሃል። አላ ያቺ ወና ምድር የምታደርገው መሰለሽ ወጥተሽ፣ እስኪ ዛሬ ሻይ ልጠጣ፣ እስኪ ዛሬ ወክ ልውጣ፣ ስፖርት ልስራ ትያለሽ። እንደዛ አድርጌ ነው ያሸነፍኩት የእኔ ሱስ የእኔ ጭንቀት የኔም መጥፎ ሀሳቦች ምናምን ከይወና በኋላ ምን ይመጣል? እግዚአብሔር ይመጣል። በደንብ አድርጎ ገባሽ አይደለ? እግዚአብሔር ይዘሽ ነው ከሴጣን ጋር የምትፋለመሽ። ሰይጣን አይደለም የሚቆጣጠርሽ። እግዚአብሔር ይዘሽ መፋለም ትጀምሪያለሽ። ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው። ደብተሬን ገለጥኩኝና ጻፍኩት። አዶናይ እግዚአብሔርን ነው የምልሽ። እንደ ሙቪ ፕሮዲውሰር ነው የሆንኩት። በስነ ስርዓት አድርጌ ጻፍኩት። አዶናይ ማን መሆን እንዳለበት የሰውነት የቅርጽ ጻፍኩት። አረማመዴ ጻፍኩት ሰው እንዴት ሰላምን እንደምል ጻፍኩት። አነጋገሪ ጻፍኩት። እንዴት ነው ቀናምለው፣ ያለኝ መኪና፣ የምኖርበት ቤት፣ የምደርስበት ደረጃ፣ ሁሉም ነገር እያንዳንዱ ጻፍኩት። እንደ ሙቪ ነው ማለት እንደ ፊልም ቀን፣ ይህ ነው መሆኑ፣ ይህ እፈልገዋለሁ፣ እሆናለሁ፣ እራመዳለሁ። በየሰከንዱ ደግሞ እንደ ዘበኛ እጠብቃለሁ፣ ይህ መሆንን አረጋግጣለሁ። ያ የዞሮ ማንነት አይመጣም በምንም ተአምር። ከዛች ቀን ጀምሮ አዲስ አዶናይ ተፈጠረ which is ወደ አዲስ ቤት ሙቭ አደረግኩኝ። ቲክቶክ ጀመርኩኝ። ከዛ ሰው አይን ውስጥ ገባኝ በፍጥነት በወር ውስጥ መቶ ምናምን ሺ ፎሎወር ነው ያደግኩት። አሁን እኔ ምሳሌ ይሆን ያለው በዛ ሁሉ በዛ ሁሉ መከራ አልፌ ይሄ የሆነው እሱ ፍጹም ስለሆነ አይደለም እውነተኛና የዋህ ስለሆነ ነው። የእሱ ጉዞ ለሁላችን ማስተማሪ ነው። ብዙ ነገር ሊያጋጥመን ይችላል። ልንወድቅ ልንሰበር እንችላለን እና አሁንም ግን ከምናስበውና ከምንገምተው በላይ ጠንካሮች እንደሆን መርሳት የለብንም።